ምናልባትም እስከ ዛሬ ድረስ ዲቪ ያልደረሳችሁ ምክንያት እነዚህን ስህተቶች ሳታስተካክሉ ቀርታችሁ ቢሆንስ? እነዚህን ስህተቶች እስካላስተካከልን ድረስ ዲቪ መቼም አይደርሰንም። መቼም ቢሆን ዲቪ ስንሞላ ከነዚህ ስህተቶች መጠንቀቅ ይኖርብናል። ዛሬ በዚህ ቪዲዮ ዲቪ ለመሙላት የሚያስፈልጉንን ነገራቶችና ውስጥ ላይ ልንሳሳታቸው የማይገቡ ዋና ዋና ነገራቶችን እያንዳንዳቸውን ዘርዝሬ ይነግራቸዋለሁ። ምናልባትም ባይደርሳችሁ እንኳን ሰሌክት ስላልተደረጋችሁ ነው እንጂ በእናንተ ስህተት ምክንያት ሊሆን አይችልም ማለት ነው። ስለዚህ ዲቪ ስትሞሉ እያንዳንዷን ነገር በጥንቃቄ ትሞሉ ዘንድ ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ማየት እንዳትረሱ። ወደ ቪዲዮ ኒድ። የመጀመሪያውና ዋነኛው ነገር ሁላችንም ልናስተውለው የሚገባው ነገር ምንድን ነው? የዜግነት ጉዳይ ነው። ይሄ ደግሞ ለዲቪ ብቁ የሆኑ ወይም ደግሞ ዲቪ የተፈቀደላቸው ሀገር ዜግነት ሊኖረን ይገባል ማለት ነው። ወይ በትውልድም ሊሆን ይችላል፣ ወይ በሌላ ነገር የዛ የሀገር ዜግነት ሊኖረን ይገባል ማለት ነው። ምክንያቱም እንደምናውቀው የዲቪ ፕሮግራም የማያሳትፋቸው ሀገራቶች ስላሉ ነው። በአፍሪካ እንደ ናይጄሪያና ሌሎች ሀገራቶች እንደዚሁም ከዓለም ዙሪያ ደግሞ እንደነ ህንድ አይነት ሀገራቶች ዲቪ ፕሮግራሙ አያሳትፍም። ምክንያቱም ዲቪ መሙላት የሚቻለው አሜሪካ ውስጥ ትንሽ ኢሚግራንት ያላቸው ሀገራቶች ስለሆኑ ነው። ሀገራችን ኢትዮጵያ፣ እንደዚሁም ሌሎች እንደ ኤርትራ ወይም ሌሎች የአፍሪካ ሀገራቶች መሙላት ይችላሉ ማለት ነው። ይሄኛው መስፈርት አብዛኛው ሰው ኢትዮጵያዊ ከሆነ ያሟላል ማለት ነው። ሌሎች ሀገራቶች ዜግነት ያላችሁ ግን እነዚህን ነገራቶች ግምት ውስጥ አስገቡና ዲቪ ለዲቪ የተፈቀደላቸው ሀገራቶችን ሊስት አድርጋችሁ አይታችሁ እናንተ ዜግነት ያላችሁ ሀገር ዲቪ መሙላት ይችላሉ፣ የሚለውን ቼክ አድርጋችሁ እንድትሞሉ እላለሁኝ ማለት ነው። በሁለተኛ ደረጃ ደግሞ የትምህርት መስፈርት ነው። ብዙ ጊዜ ዲቪ ስንሞላን በሰፊው የምንጠየቀው ይሄ የትምህርት መስፈርት ነው። ምክንያቱም በድሮ የሀገራችን የትምህርት ካሪኩለም ላይ አስረኛ ክፍል ማትሪክስ ስላለ አብዛኛው ሰው አስረኛ ክፍል ማትሪክስ ሲወድቅ፣ በተለያዩ አጋጣሚዎች ወይ ወደ ውጭ ወይ ደግሞ ሌሎች ስራዎችን አግኝቶ ሌሎች ስራዎች ላይ የሚገባል ከዛ ደግሞ ቀጥሎ ተምሮም እንደዚሁ ስራዎችን የሚይዛልና በዚህ በትምህርት መስፈርት ጉዳይ ላይ ብዙ ሰው የተለያዩ ጥያቄዎችን ያነሳል ማለት ነው። ስለዚህ በዚህ ጉዳይም ዋና ልናስተውለው የሚገባ ነገር አለ ማለት ነው። በትምህርት ደረጃ የ ዲቪ ፕሮግራም የሚፈቅደው በዲቪ በራሱ ቋንቋ ሀይ ስኩል ዲግሪ ይባላል። እንደ ሀገራችን የትምህርት ካሪኩለም ሁኔታ ደግሞ አስራ ሁለተኛ ክፍል እየጨረሰ ማለት ነው። አንድ ሰው አስራ ሁለተኛ ክፍል ከጨረሰ፣ ስለዚህ ለዚህ ፕሮግራም ብቁ ይሆናል ማለት ነው። ከዚያ በላይ ያሉ በአጠቃላይ ብቁ እንደሚሆኑ ያሳያል ማለት ነው። ዲግሪ ያለው፣ ዲፕሎማ ያለው፣ ሌሎችም ከዛ በላይ ከአስራ ሁለተኛ ክፍል በላይ ያሉ ነገራቶች በአጠቃላይ ብቁ ይሆናሉ ማለት ነው ለዚህ ፕሮግራም ማለት ነው። ማስተርስም ሊሆን ይችላል ሌሎች ነገራቶች ከዚህ ከአስራ ሁለተኛ ክፍል ወይም ደግሞ ከሀይ ስኩል ዲግሪ ከምንለው ው። ላይ ያሉ ብቁ ይሆናሉ ማለት ነው። ከዚህ በተጨማሪ እንግዲህ አስረኛ ክፍል ተምረው ስራ ላይ ያሉ ሰዎች እሳ እንዴት ነው መሙላት የሚችሉት የሚል ነገር ነው። አስረኛ ክፍል ወይም ደግሞ ከዛም በታች ሊሆን ይችላል። በሆነ አጋጣሚ ከዛ ጀምረው ተቀጥረው የሚሰሩ ሰዎች አሉና እነዚያ ሰዎች እሳ እንዴት ነው ለዲቪ ብቁ የሚሆኑት የሚለውን ደግሞ ልንገራችሁ። እነዚህ ሰዎች እንግዲህ የዲቪ ፕሮግራሙ እንዳስቀመጠው ከሆነ ባለፉት አምስት አመታት ውስጥ ሁለት አመት ያህል የስራ ልምድ ያላቸው መሆን አለባቸው ማለትም በአፍ ደረጃ የሁለት አመት የስራ ልምድ አለው የሚል ነገር ሳይሆን በ ማስረጃ የተደገፈ ወይም ደግሞ ሰርተፍኬት አቅርቦ የሁለት አመት የስራ ልምድ አለው የሚል ወረቀት ይዞ መቅረብ ይኖርበታል ማለት ነው። ይህንን ካለው አንድ ሰው ለዲቪ ብቁ መሆን ይችላል ማለት ነው። እነዚህም በአሜሪካ መንግስት ተቀባይነት ያላቸውን የስራ ዝርዝሮች እንግዲህ በራሳቸው የፕሮግራሙ ዌብሳይት ላይ ሊስት አድርገዋቸዋል ማለት ነው። የነዚህ የስራዎች የሁለት አመት የስራ ልምድ ካለው ነው አሜሪካ ሊገባ የሚችለው ማለት ነው። ስለዚህ እነዚህን ስራዎች በተወሰኑ መልኩ ላሳያችሁ። እናንተ በተጨማሪ እናንተ የምሰሩት ስራ እዛ ሊስት ውስጥ አለው የሚለውን ማየት ከፈለጋችሁ ፕሮግራሙ ዌብሳይት ላይ ገብታችሁ ቼክ ማድረግ ትችላላችሁ። በተጨማሪ ዲስክሪፕሽን ላይ አስቀምጥላችኋለሁ ዌብሳይቱን ማየት ትችላላችሁ ማለት ነው። እኔ የምሰራው ስራ ለአሜሪካ መንግስት ሊስት ካደረጋቸው የስራ ዘርፎች መካከል አንዱ ነው ወይ ወይስ የለም የሚለውን ቼክ ማድረግ ትችላላችሁ ማለት ነው። አብዛኛው በሀገራችን የሚስተዋሉ እንደዚሁም በውጭው ዓለም ላይ ያሉ ስራዎች ሙሉ ተካተዋል ማለት እንችላለን። የተወሰኑትን ላሳያችሁ። ይኸው እንደምትመለከቱት እንግዲህ ዌብሳይቱ ይሄ ነው። እዚህ ጋር ስንመለከት እጅግ በጣም በርካታ ስራዎች ተካተዋል ማለት ነው። ጆፕ ዛት ኳሊፋይ ፎር ዲቪ ሎቶሪ ይላል። ለዲቪሎቶሪ ኳሊፋይ የሚያደርጉ የስራ ዝርዝሮች ናቸው እነዚህ። ከነዚህ ሊስቶች ውስጥ መካከል የራሳችሁን ስራ መፈለግ ትችላላችሁ ማለት ነው። እጅግ በርካታ ስራዎች ናቸው ሊስት የተደረጉት። እኔ በእርግጠኝነት አብዛኞቻችሁ የምሰሩ ስራ እዚህ ጋር ሊስት ተደርጎ ይገኛል ማለት ነው። የኔ ስራ ተቀባይነት ይኖረው ይሆን እንዴ ብላችሁ ምንም አይነት መጨረቅ አይገባችሁም። በእርግጠኝነት እዚህ ጋ የእናንተ ስራ ይኖራል ብዬ አስባለሁ። ዋናው ነገር ግን ተቀባይነት ያለው ወይም ደግሞ ማህተብ ያሟላ ሰርቲፊኬት ማቅረብ ይኖርባቸዋል እንጂ አብዛኛው ስራ እዚ ጋር ሊስት ስለተደረገ የእናንተ ስራ ይኖራል ብዬ አስባለሁ። ለምሳሌ ከመጀመሪያው ስንጀምር አካውንታንት እዚ ጋር ሊስት ተደርገዋል። ሌሎችም ብዙ ስራዎች ሊስት ተደርገዋል። እዚ ጋር ኦዲተር ይላል፣ እዚ ጋር ባዮኬሚስት የሚላል፣ ባዮሎጂስት የሚላል፣ ሌሎችም በጣም እጅግ በጣም ብዙ አሉ። ኢዲተሮች ከዚህም በተጨማሪ ዲስክሪፕሽን ላይ ባስቀመጥንላችሁ ዌብሳይት እየገባችሁ የራሳችሁን ስራ መፈለግ ትችላላችሁ። እንቀጥል። ሌላኛው ልናስበውና ልናስተውለው የሚገባው የዲቪ መስፈርቶች መካከል አንደኛውና ዋነኛው ደግሞ የዲቪ መመዝገቢያ ጊዜ መድረስ መቻል አለበት። የተለያዩ ዌብሳይቶች ላይ አሁን ብገቡ የዲቪ መሙያ ፎርምን ልታገኙ ትችላላችሁ። ነገር ግን እስከዛሬ ይችን ቪዲዮ እስከምቀረጽ ድረስ ምናልባት ቪዲዮ ሲለቀቅ ተለቆ ሊሆን ይችላል። ቪዲዮውን እስከምቀረጽበት ጊዜ ድረስ ግን አናውንስ አልተደረገም መቼ እንደሚጀምር ግን ከዚህ በፊት የተለመዱ ቀናቶች አሉ። ለምሳሌ በፈረንጆች አቆጣጠር ኦክቶበር መጀመሪያ አካባቢ ይጀምርና ኖቬምበር መጀመሪያ አካባቢ የሚያልቅበት ሁኔታ አለ ማለት ነው። ከዚህ በፊት ዘንድሮም ያ የሚተገበር ከሆነ እንግዲህ ቀናቶች ናቸው ማለት ነው የቀሩት። ነገ ከነጎዳያ ሊለቀቅ ይችላል ማለት ነው። ስለዚህ በዛ በተለቀቀበት ቀን ወይም ደግሞ ቀነገደቡ እስከተቀመጠለት ቀን ድረስ ብቻ ነው ማለት ነው ማንኛውም ሰው ሊመዘገብ ወይም ደግሞ አፕላይ ሊያደርግ የሚችለው ማለት ነው ለዲቪ ሎተሪ። ስለዚህ አሁን ላይ የሚለቀቁ ዌብሳይቶች በአጠቃላይ ሀሰተኛ ናቸው ማለት ነው ልክ ዲቪ ራሱ አናውንስ እስከሚያደርግ ድረስ ማለት ነው ነው። ሌላኛው ነገር ደግሞ ዋናውን ዴኤስ 5501 የተባለውን ፎርም በጥንቃቄ መሙላት ነው። አሞላሉ እጅግ በጣም ቀላል ነው። ነገር ግን እጅግ ጥንቃቄ የሚፈልግና በጥንቃቄ ሊሞላ የሚገባ ፎርም ነው ማለት ነው፣ ዴኤስ 5501 የሚባለው ፎርም። ስለዚህ ይህንን ፎርም በጥንቃቄ መሙላት ይኖርባቸዋል ማለት ነው። የዚህንን ፎርም አሞላል የምለቅላችሁ ይሆናል ማለት ነው። እኛ ጋር መሙላት ለምትፈልጉም ደግሞ ቀጣይ አድራሻችንን የማስቀምጥላችሁ ይሆናል ማለት ነው። አሁን ደግሞ እናንተ ትጠነቀቁ ዘንድ አብዛኛው ሰው ዲቪ ሲሞላ የሚሳሳታቸውን ነገራቶች ልንገራችሁ ብዙዎቹ የተሳሳቱ ሰዎች በአካል እኔንም ገጥመውኛል ስለዚህ እያንዳንዳቸውን ስህተቶች ሊስት አድርጌ ልንገራችሁ የመጀመሪያው ነገር የቆየ ፎቶና ጥራት የሌለው ፎቶ መጠቀም ነው አብዛኛው ሰው በስልኩ ተነስቶ ወይም ደግሞ ዝም ብሎ አይነት ፎቶ ሊጠቀም ይችላል ወይም ደግሞ ፎቶ ቤት የዛሬ አመት ከምናምን የተነሳውን ፎቶ ሊጠቀም ይችላል ይሄ ደግሞ ትልቅ ስህተት ነው ምክንያቱም ፎቶ ቢያንስ ከስድስት ወር ወዲህ የተነሳው ፎቶ ሊሆን ይገባል ፕሮፌሽናል በሆነ ወይ ያልተነሳ ፎቶ ወይም ደግሞ ጥራቱን ያልጠበቀ ፎቶ ከሆነ ይህ ሰው ከዲቪ ፕሮግራም ሙሉ ለሙሉ ይሰረዛል ይሆናል ማለት ነው። ስለዚህ ለዲቪ ስለምናዘጋጀው ፎቶ ስናስብ የተወሰኑ ነገራቶችን ኮንሲደር ማድረግ አለብን ማለት ነው። የመጀመሪያው ነገር ከስድስት ወር ወዲህ የተነሳነው ፎቶ ሊሆን ይገባል፣ ማለትም በቅርብ ጊዜ የተነሳነው ፎቶ ሊሆን ይገባል። ሁለተኛው ነገር ደግሞ ጥራት ያለው ፎቶ ሊሆን ይገባል። ሶስተኛው ነገር ደግሞ ከኋላው ወይም ደግሞ ባክግራውንዱ ነጭ መሆን አለበት ማለት ነው። እነዚህን ኮንሲደር ማድረግ ይኖርብናል ማለት ነው። የፎቶ አሰራርም የራሱን የቻለ ቪዲዮ ይዤላችሁ የሚመጣ ይሆናል። የዲቪን ሕግ የጠበቀ ፎቶ እንዴት አድርገን በቀላሉ ማዘጋጀት እንደምንችል አሳያችኋለሁ ማለት ነው በቀጣይ ቪዲዮ ንም ጉዳይ እመጣበታለሁ ሌላኛው ደግሞ አብዛኛው ሰው የሚሳሳተው ነገር እኔም የገጠመኝ ማለት ነው ሶስቴ ወይም ደግሞ አራቴ ወይም ደግሞ ደጋግሞ መሙላት የምንለው ነገር ነው አንዱ እንኳን ባይደርሰኝ ሌላኛው ይደርሰኛል ይሄኛው ሰሌክት ባይደረግ ሌላው ሰሌክት ሊደረግ ይችላል በማለት ደጋግሞ የሚሞሉ ሰዎች ኢቭን ከጓደኞች ራሱ የገጠመኝ ነበረ ማለት ነው ስለዚህ ይሄ ትልቅ ስህተት ነው ማለት ነው ይህ አብዛኛው ሰው እየሰራ ያለው ትልቁ ስህተት ነው። ለምን መሰላችሁ? ዲቪ ላይ ኮምፒውተሩ አንድ አይነት መረጃ የሚያገኝ ከሆነ ሙሉ ለሙሉ ዲስኳሊፋይ ነው የሚያደርገው። ማለትም ሰውየው በተመሳሳይ ስም ሶስት ፎርም ወይም ደግሞ ሁለት ፎርም እንዳስገባ ካወቀ ሙሉ ለሙሉ ሶስቱንም ዲስኳሊፋይ ያደርገዋል ማለት ነው። ስለዚህ መሙላት ያለባችሁ አንድና አንድ ነው። ያንን በጥንቃቄ ሙሉ እንጂ መደጋገም አያስፈልግም ማለት ነው። ሌላው ነገር ደግሞ ብዙ ሰው ዲቪ ከደረሰው በኋላ እንዲቀር ከሚያደርጉት ነገራቶች መካከል አንደኛው የስምና የትውልድ ጊዜ ወይም ደግሞ የተለያዩ መረጃዎችን መሳሳት ነው። ይህንን ብዙ ሰው የገጠመውም አለ። ማለትም ዲቪ ደርሶታል። ከደረሰው በኋላ በኋላ በሚደረጉት ፕሮሰስ ላይ የስምና የተለያዩ ስህተቶች ገጥመውት እንግዲህ የሚመለስ እጅግ በጣም ብዙ ሰው አለ። ስለዚህ እነዚህን ስህተቶች በጥንቃቄ ተጠንቅቀን መሙላት ይኖ ይኖርብናል ማለት ነው። ሌላውና እጅግ በተደጋጋሚ በየዓመቱ የሚገጥመኝ ነገር ምንድ ነው? ኮንፈርሜሽን ነንበር ወይም ደግሞ መጨረሻ ላይ የሚሰጣቸውን የማረጋገጫ ቁጥር መጣልና በጥንቃቄ አለመያዝ ነው። ይሄ ደግሞ ዲቪ መድረሱንና ለመድረሱን ቼክ ማድረግ አትችሉም ማለት ነው። ስለዚህ ኮንፈርሜሽን ኮዳችሁን በደንብ መያዝ ይኖርባችኋል ማለት ነው። እኔ ጋር የሚሞሉ ሰዎችን የማደርገው ምንድን ነበረ ፕሪንት አድርጌ በእጃቸው ነበር የምሰጣቸው ማለት ነው። ያንን ፕሪንት አውት ወረቀት አብዛኞቹ እየጣሉ አንተ ጋር ካለ ስጠን በማለት ግንቦት ላይ የሚመጡበት ሁኔታ አለ ማለት ነው። መጀመሪያ ፕሪንት አድርጌ ሰጥቻቸዋለሁ። ነገር ግን እነሱ በጥንቃቄ ስላለያዙት እኔ ጋር ሴቭ ያደረግኩትም ፍለጋ ይመጣሉ ማለት ነው። ስለዚህ ይሄ ደግሞ ከባድ ስህተት ነው ማለት ነው። እኔ ሴቭ ያደረግኩት ራሱ ሊጠፋ ስለሚችል እናንተ የሚሰጣችሁን የኮንፈርሜሽን ወረቀት በጥንቃቄ ማስቀመጥ መቻል ይኖርባቸዋል ማለት ነው። ምክንያቱም ግንቦት ላይ ሲለቀቅ ሌሎች አማራጮችን ከመፈለግ ይልቅ ቀላሉ መንገድ የዲቪ የኢንፎርሜሽን ኮዳችሁን ይዛችሁ በዛ በቀላሉ አይታችሁ ውጤታችሁን ማየት ስለምትችሉ ማለት ነው። በጥንቃቄ ያዙ፣ ብዙ ሰው የሚገጥመው ችግር ስለሆነ ማለት ነው። በመጨረሻም አንድ ላሳውቃችሁ የምፈልገው ነገር ምንድነው ነው የፓስፖርትና የአንድ ዶላር ጉዳይ ነው። ከዲቪ ጋር የተያያዙ ዌብሳይቶች በተደጋጋሚ ሲያወጡት የነበረውን የፓስፖርትና የአንድ ዶላር ክፍያ ጉዳይ ከዚህ በፊት በሰራንላችሁ ቪዲዮ አሳውቀናችሁ ነበረ ማለት ነው። እስካሁን ድረስ በደንብ የተረጋገጠ ሁለቱም አለ የሚልም የለም። ስለዚህ ሁለቱም የለም የሚልም በኮንፊደንስ ማ ምንም የለም እስካሁን ድረስ ማለት ነው። ሁለቱም ሊኖርም ላይኖርም ይችላል ማለት ነው። ከሁለት አንዱ እናንተ በቻላችሁት አቅም እነዚህ ነገራቶች የምታደርጉበትን ወይ ተዘጋጅታችሁ መጠበቅ ይኖርባችኋል ማለት ነው። የሚኖራችሁ አንድ ወር ነው ማለት ነው። ስለዚህ ያንን ግዴታም ሆነ ግዴታም አልሆነ ብታዘጋጁት ለእናንተ የሚጎዳ ነገር ስላልሆነ እነዚህ ነገራቶች ሬዲ አድርጋችሁ ተቀመጡ። ምክንያቱም የፓስፖርትን ጉዳይ ስንመለከት የዛሬ ሁለት ዓመት ገደማ 2024 23 አካባቢ ይመስለኛል ፓስፖርት ግዴታ ተደርጎ ነበረ። ሀያ ሀያ አምስትንና ሀያ ሀያ ስድስትን ስንሞላ ግን ተጠይቀን አናውቅም ማለት ነው። ስለዚህ ዘንድሮም ይመጣል ተመልሶ የሚባል ወሬ ስላለ ይህንንም ከግምት ውስጥ አስገቡት ማለት ነው። ለዛ ነው እኛ ቪዲዮ የሰራንበት። ብዙ ሰው በኮሜንትም የተለያዩ ነገራቶች እያላችሁ ነው። ምክንያቱም ፓስፖርት መኖሩ አዲስ ነገር አይደለም። ዲቪ ላይ ከዚህ በፊት ነበረ፣ አሁንም ዘንድሮም ይኖራል የሚሉ መረጃዎች እየወጡ ስለሆነ ነው ያንን መረጃ ያካፈልናችሁ ማለት ነው። የአንድ ዶላር ደግሞ ከዚህ በፊት ክፍያ አልነበረም። አሁን ግን ሊኖር ይችላል ለተለያዩ ወጪዎች የአሜሪካ መንግስት ይጠቀመዋል የሚል መረጃዎች ስለወጡ ያንንም ወደ እናንተ አስተላልፈን ነበረ። ስለዚህ ዋናው ተአማኒ ሊሆን የሚችለው ነገር ምንድን ነው? ዲቪው ሲለቀቅ የሚወጣው መረጃ ብቻ ነው ማለት ነው። እስከዛ ድረስ ማዘጋጀት የምንችል እናዘጋጅ። ስለ ዲቪ ሌሎች አዲስ ነገራቶች ወደ እናንተ የሚደርሱ ካሉ ቀጣይ መጥቼ ወደ እናንተ የማደርስ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ሰላም።